እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢጎዳ ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የማቴዎስ ወንጌል ምዕራፍ 16 ቁጥር 24። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም፣ ጥቅምት ሰባት በዚች ቀን ጠመው ከሚባል አገር የሆነ የከበረ አባ ባውላ አረፈ። ይህም ቅዱስ ከታናሽነቱ መስተጋደል መነኩስ የሆነ የሚኖረውን በላይኛው ግብፅ፣ ባለ በእንጽና ገዳም ነው። ስሙም ህዝቅኤል የሚባል ረድ አለው። እርሱም ስለ ትሩፋትና ስለ ተጋድሎ ምስክር ሆነ። ይህም አባት አባ ባውላ ስለ ክርስቶስ ፍቅር ራሱን ሰባት ጊዜ ገድሏልና ለዚህም መጀመሪያ ራሱን በእንጨት ላይ ዘቅዝቆ በመስቀል አርባ መዓልት አርባ ሌሊት እንደተሰቀለ ኖረ። ደሙም በአፍንጫው ፈሰሰ፣ ነፍሱንም አሳለፈ። እግዚአብሔርን ከሞት አስነሳ። ሁለተኛም አሳዎችና አንበሬዎችን እንዲበሉት ራሱን በባህር ጨመረ። እነርሱ ግን አልነኩትም። በባህርም ሰጥሞ ብዙ ወራት ኑሮ ሞተ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ ከሞት አስነሳው። ሶስተኛም ጊዜ ራሱን በአሸዋ ውስጥ ደፍኖ ሞተ። ጌታችንም አስነሳው። አራተኛም በውስጡ ስለ ስለታሞች ድንጋዮች ካሉት ረጅም ተራራ ላይ ወጥቶ ራሱን ከተራራ ላይ ወደ ታች ወርውሮ ተንከባለለ የተሳለ ድንጋዮችንም በስጋው ሁሉ ገብተውበት ሞተ። ረዱም ያለቅስለት ነበረ። ጌታችንም መጥቶ ከሞት አስነሳው፣ አጽናናው። አምስተኛ ከረጅም ዛፍ ላይ ወጥቶ ከስለታም ድንጋይ ላይ ራሱን ወረወረ። ከሁለትም ተከፈለና ሞተ። ያን ጊዜ ጌታችን አስነሳው። ስድስተኛም ራሱን በእግሮች ውስጥ አስሮ አርባ መዓልትና አርባ ሌሊት እንዲሁ ሆኖ ሞተ። እግዚአብሔር መልአኩን ልኮ ከሞት አስነሳው፣ አጽናናው። ሰባተኛም ከውሃ ጉድጓድ ውስጥ ገብቶ እጆችን ዘርግቶ አርባ መዓልት አርባ ሌሊት በመቆም ሞተ። ክብር ይግባውና ጌታችንም አስነሳው። እንዲህ ብሎም አጽናናው፣ ወዳጄ ባውላ ሆይ ራስህን ሰባት ጊዜ እስከምትገድል ድረስ ሰውነትህን አደከም። እንግዲህ ድካምህ ይብቃ። አባ ባውላም ለመድኃኒታችን እንዲህ ብሎ መለሰለት፣ ጌታ ሆይ ስለከበረው ስምህ እደክም ዘንድ ተወኝ። አንተ አምላክ ስትሆን ስለኛ በመከራ ደክመ፣ ስለሰው ወገን ሞት ለኛ ይህ አይገባንም ነበረ። በቸርነት ይህን የማዳንን ስራ ሰራሃልን እንጂ። ጌታችንም ካጽናናው በኋላ ከርሶ ወደ ሰማይ ወጣ። ከዚያም በኋላ አባ ብሶይ ወደ እንጽና ገዳም ሂዶ በአባ ከአባ ባውላ ጋር ተገናኘ። ጌታችንም ለአባ ባውላ ተገልጾለት ስጋ ከአባ ብሶይ ጋር ስጋ ጋር በአንድነት ይኖር አለ። ሁለቱም ባረፈው ጊዜ ስጋቸው በአንድነት አኖሩ። ወገኖቹም የአባ ብሶይን ስጋ ወደ አስቄጥስ ገዳም ሊወስዱ በወደዱ ጊዜ በመርከብ ጫኑት። መርከቢቱ ግን መንቀሳቀስ እምቢ አለች። ከዚህ በኋላም ተመልሰው የአባ ባውላን ስጋ አምጥተው በመርከብ ላይ ጫኑ። ያን ጊዜ መርከቢቱ ተጓዘች። እንዲህም የቅዱሳኑ ሥጋቸው ወደ አስቄጥስ ገዳም አድርሰው በአባቡሶ የቤተክርስቲያን ውስጥ በአንድነት አኖሩ። እስከ ዛሬም በዚያ ይኖራሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን ሰማዕታት የሚናስምና የሃናሲ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ስምንት ቀን በዚች ቀን ሽማግሌው አባ መጥራ በሰማዕትነት አረፈ። ከእርሱም ጋራ ብዙ ሰዎች በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ጥቅምት ሰባት ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ ባውላ መስተጋድል፣ አባ ህስቄ ጻድቅ፣ ቅዱስ ሚናስ ሰማዕት፣ ቅዱስ አናሲ ሰማዕት። ወርሃዊ በዓላት ስሉስ ቅዱስ አብ ወወልድ መንፈስ ቅዱስ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ። አባ ዳንኤል ዘገዳ መሲያት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋው ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢጎዳ ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የማቴዎስ ወንጌል ምዕራፍ 16 ቁጥር 24 የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ክፉን ያረቅልን፣ በጎን ያቅርብልን። በጸሎታቸው አስቦን አትርሱን ነው ያሉትን በእያሉበት ያስብልን። የአጋዕዝተ ዓለም ሥላሴ በረከታቸው ረድኤታቸው አይልን። በአብርሃም ቤት ገብተው የአብርሃም ቤት እንደባረኩ የእኛንም ቤታችንን ኑሯችንን ህይወታችንን ይባርኩልን። ረድኤታቸው አይልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ